ሰላም፣ ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 10 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ፋኖ በናርጅናው ጋር 120 ሰዎች ላለቁበት የድሮን ጭፍጨፋ የበቀል እርምጃ በአገዛዙ ጦር ላይ እየፈጸመ መሆኑ ተገልጿል። ፌዴራል ፖሊስ የህሊና እስረኞችን ስም ያጠፋው ስዩም ተሾመ ተሰውሮብኛል ማለቱ እያነጋገረ ነው። መስፍን አራያ በአማራ ክልል ለምክክር ኮሚሽኑ ጥያቄ ያስገባው ፋኖ ሳይሆን ሌላ ታጣቂ ቡድን ነው ብለዋል። ስለ ታጣቂ ቡድኑና ስለ ብልጽግና የምንላቸዋለን። አልሸባብ የሶማሊያን ቁልፍ ከተማን መቆጣጠሩ ተገልጿል። ይህ ታጣቂ ቡድን እያንሰራራ ነው። ዩክሬን ከአሜሪካ ጋር የማዕድን መግባቢያ ስምምነት ተፈራርማለች። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችው ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ፋኖ በእና እርጅናው ጋር 120 ሰዎች ላለቁበት የድሮን ጭፍጨፋ የበቀል እርምጃ በአገዛዙ ጦር ላይ እየፈጸመ መሆኑ ተገለጸ። የብልጽግና ጦር በምስራቅ ጎጃም እናርጅናው ጋር ወረዳ ገደብ በተባለ ቦታ ከ120 በላይ ንጹሐን አማራዎችን በድሮን ጥቃት መጨፍጨፉን የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ ፋኖ ማርሸት ፀሐዩ ገልጿዋል። ከዚህም በተጨማሪ ሰሞኑን ከአየር ጥቃት ባለፈ በእግረኛ ሰራዊቱ ንጹሐንን በጎጃም ምድር የጨፈጨፈ መሆኑን አርበኛው አክሎ ገልጿዋል። ንጹሐን አማራዎችን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 አንድ ንጹሀን እንጨፍጭፏል። ያለምንም ምክንያት ነው የጨፈጨፈው። አጋር የተባለች አንድ አጋር የተባለ ቀበሌ ላይ የምትገኝ አንዲት ቤተክርስቲያንም እንደዚሁ አውድሟል። በውስጥ የነበሩት ጽላት፣ ጸናጽንና ከበሩ ከበሮ አቃጥሏል። በአጠቃላይ ቤተክርስቲያን በአውደ ምህረት መጠቀም የነበሩ ቁሳቁሶች እንደዚሁ አውድሟቸዋል። ቤተክርስቲያንም አቃጥሏል። ሀያ አንድ የሚደርሱ ንጹሀን እንጨፍጭፏል። ከአንድ ቤተሰብ አምስት ሰው የተገደለበት አሳዛኝ ክስተትም እንደዚሁ ተስተውሏል። በዛሬው ዕለትም ከዚህ የቀጠለው ጭፍጨፋ በአማራ ፋኖ በጎጃም በሁለት ቦታ ላይ እንደዚሁ ከባድ ጭፍጨፋ ተፈጽሟል። በምስራቅ ጎጃም እናርጅናው ጋ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 ነገር ሁሉ እናደርጋለን። ይህን ስርዓት ለመጣል ምንም እናደርጋለን። እንቅልፍ የለንም። ሌት ተቀን ተጉዘን ይህን ስርዓት እስከ መጨረሻ እንጥለዋለን። በህዝባችን ላይ የሚቀልዱ በትግላችን ላይ መሀል ገብተው የሚያደናግሩ ኃይሎችን ከፊታችን እያጸዳን እውነተኛውን የትግል መስመር ይዘን ህዝባችን ነጻ ለማውጣት እንፋለማለን። በአጠቃላይ በአማራ ፋኖ በጎጃም በዛሬው ዕለት የተደረገው ጭፍጨፋ በመላው ዓለም የምትገኙ ወገኖቻችንና ሚዲያዎች በዛሬው ዕለትና በትናንትና ዕለት የተፈጸሙ ሶስት ተከታታይ ጭፍጨፋዎችን እንድታወግዙና በሚዲያ ዘመቻ ጭምር ለዓለም አቀፉ ማህበረሰብ ሊታደርሱልን፣ ጥሪ ማቅረብ እንፈልጋለን። አመሰግናለን። ፋኖ የጭፍጨፋ ትናንት መፈጸሙን ተከትሎ ዛሬ በተለያዩ የጎጃም ቀጠናዎች የበቀል እርምጃ በአገዛዙ ጦር ላይ መውሰድ ጀምረዋል። በተመሳሳይ አገዛዙ በዚህም ባለፉት አስራ ሰባት ቀናት ውስጥ ብቻ በጎጃም ቀጠና በንጹሐን ላይ ከፍተኛ እልቂት መፈጸሙን የአማራ ፋኖ በጎጃም ወታደራዊ መምሪያ አሳውቀዋል። ሜጫ ወረዳ ብራቃት ከተማ ላይ መጋቢት 22 2017 ዓ ም ከ50 በላይ ንጹሐን ከትናንት በስቲያ ሚያዝያ 8 27 ዓ ም በባህር ዳርና ይልማና ደንሳ ወረዳ ከ24 በላይ ንጹሃን ትናንት ሚያዝያ 9 2017 ዓ ም ደግሞ በእናርጅናውጋ ወረዳ ልዩ ስሙ ገደብ በተባለ ቦታ ላይ መቶ 20 የሚደርሱ ንጹሃንን በአገዛዙ የድሮን ጥቃት መገደላቸውን አንስተዋል። በሁሉም ጥቃቶች ላይ እናቶች፣ ሽማግሌ አባቶችና ህጻናት የጥቃቱ ሰለባ ሆኗል ብለዋል። መምሪያው የአማራ ህዝብ እያደረገ ያለውን ተጋድሎ በድል እንደሚቋጨው የሚረዱ በቀቀኖች የማይቀርላቸውን ሽንፈት በበቀልና ቂም በቀል ንጹሃንን እየጨፈጨፉ ነው የሚለው መምሪያ የትኛውም አይነት ግፍ መከራም ሆነ ዘር ተኮር ጭፍጨፋ መጠንና ቅርጹ ይቀያየር እንጂ ጫካ ያስወጣን ዋና ምክንያት ነው ይላል። በመሆኑም መላዊ ፋኖ ሰራዊት ህዝቡ ላይ እየተደረገ ያለውን እልቂትን ሌት ከቀን በማሰብና የአገዛዙን የመረረ ጨካኝነት በመረዳት ለአጸፋዊ ምላሽ የወትሮ ዝግጁነትን በማረጋገጥ በተጠንቀቅ እንድትቆም ብሏል። የአድማ ብተና ፖሊስና ሚሊሻ አባላት የአብይ አህመድ ፋሽዝም ስርዓት ወገኖቻችሁ ላይ የሚያደርሰውን እልቂት በመረዳት እያደረጋችሁት ያለውን አገዛዙን የመክዳት ሂደት እንድታጠናክሩ ሲል የወታደራዊ መምሪያ አዛዡ ሻለቃ ዝናቡ አሳስበዋል። በሌላ የውጊያ ዜና ደግሞ ከፈንድቃ ወደ ጃማ ላይ በሚ የሚወስደው መንገድ ሰሌን ውሃ ላይ በፋኖና በአገዛዙ ጦር መካከል ውጊያ እየተካሄደ መሆኑን የአካባቢው ምንጮች ለሮሃ ተናግረዋል። ፌዴራል ፖሊስ የህሊና እስረኞችን ስም ያጠፋው ስዩም ተሾመ ተሰውሮብኛል ማለቱ እያነጋገረ ነው። በፌዴራል ከፍተኛ ፍርድ ቤት ልደታ የሽብር ወንጀል ምድብ ችሎት ጉዳያቸው እየታየ የሚገኘው አቶ ዮሐንስ ቧያሌው እና አቶ ክርስቲያን ታደለ ስዩም ተሾመ የተባለው ግለሰብ በህግ ቁጥጥር ስር ሆነን ሳለ በማህበራዊ ሚዲያ ስማችንን እያጠፋ ነው በሚል ለችሎቱ አቤቱታ አቅርበው እንደነበር ቀደም ሲል ተዘግቦ ነበር። ፍርድ ቤቱ በስም የተጠቀሰው ግለሰብ ችሎት ቀርቦ ጉዳዩን እንዲያስረዳ በፌዴራል ፖሊስ በኩል መጥሪያ ላክለትም ለሁለተኛ ጊዜ ስዩም ተሾመ ተሰውሮብኛል ሲል ዛሬ ምላሽ መስጠቱን መሰረት ሚዲያ የደረሰው መረጃ ያሳያል። አቶ ዮሐንስ ቧያሌው በበኩላቸው ከጅቡቲ ጎበዜ ሲሳይን አመጣው ብሎ የሚመጻደቀው የፌዴራል ፖሊስ ላፍቶ ሞል ቢሮ ከፍቶ በየቀኑ የፍርድ ቤት ዳኞችን ሲሳደብ የሚውልን ግለሰብ ተሰውሮብኛል ማለቱ አሳፋሪ ነው ሲሉ ለችሎቱ አስረድተዋል። አቶ ዮሐንስ አክለውም ይህንን ግለሰብ ቀደም ሲል በሌላ ችሎት በስም ማጥፋት ወንጀል ከስሸው ቅጣት የተጣለበት ቢሆንም እስካሁን ቅጣቱን የሚ የሚያስፈጽም የመንግስት አካል ባለመኖሩ ያንኑ የጥፋት ድርጊት ቀጥሎበታል ሲሉ ተናግረዋል። የእኔን ስም በተደጋጋሚ ማጥፋቱ የተለመደ ቢሆንም አሁን ደግሞ የዚህን ችሎት ዳኞች ስም እያጠፋና በችሎቱ ላይ ግልጽ የሆነ ተጽዕኖ እየፈጠረ በመሆኑ ትክክለኛ ፍትሕ እናገኛለን ለማለት እንቸገራለን ሲሉ አክለዋል። አቶ ክርስቲያን ታደለ በበኩላቸው ስዩም ተሾመ የጠቅላይ ሚኒስትሩ የማህበራዊ ሚዲያ አማካሪ ሲሆን ፖሊስ ይህንን ሰው ማቅረብ ያልቻለው ስዩም አንደኛ ደረጃ ዜጎች ከህግ በላይ ስለሆኑ ፍርድ ቤት መቅረብ አይችሉም። ፍርድ ቤት ተገደው የሚቀርቡት ሁለተኛና ሶስተኛ ዜጎች ብቻ ናቸው። ስዩም አማራ ቢሆን ኖሮ ተገዶ ይቀርብ ነበር። ምክንያቱም በአሁኑ ወቅት አማራ ሶስተኛ ዜጋ ሆኗልና፣ ሁለት መቶ አማራዎችን ከወቅታዊ ጉዳይ ጋር በተገናኘ በሚል ጓዳ ጎድጓዳ ውስጥ ገብቶ በእስር ቤት እያጎረ ያለ ፖሊስና አቃበ ህግ ስዩም ተሾመን አዲስ አበባ ውስጥ ተሰውሯል ሲባል ያሳፍራል ሲሉ ነው ለችሎቱ ያስረዱት። ሞት በሚያስቀጣ አንቀጽ ተከሰን አቶ ስዩም የተባለው ግለሰብ ችሎቱን ከውጭ ሆኖ ተጽዕኖ የሚፈጥ የተፈጠረበት ከሆነ ውጤቱ ከወዲሁ የሚታወቅ ነው ብለዋል። የሁለቱን አቤቱታ ያዳመጠው ችሎቱ ስዩም የተባለው ግለሰብ በስም የሚታወቅ ስለሆነ ይሰወራል ብለን አናምንም፣ በቀጣይ ግን ተገድዶ እንዲቀርብ ሲል ለሶስተኛ ጊዜ ትዕዛዝ ሰጥቷል። መስፍን አራያ በአማራ ክልል ለምክክር ኮሚሽኑ ጥያቄ ያስገባው ፋኖ ሳይሆን ሌላ ታጣቂ ቡድን ነው አሉ። የአብይ ስልጣንን ለማስጠበቅ ደፋ ቀና እያለ ያለው የሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 ከሚያዝያ 4 2017 ዓ ም በባህር ዳር ከተማ አጀንዳ እያሰባሰብኩ ነው። በዚህ ሂደት ላይ በክልሉ ውስጥ የሚንቀሳቀስ አንድ ታጣቂ ቡድን ለብሔራዊ ምክክር ኮሚሽኑ ጥያቄዎቹን የያዘ አጀንዳ አስገብቷል ሲሉ የተናገሩት ደግሞ መስፍን አራያ ናቸው። ይህ ታጣቂ ቡድንም ያስገባቸው አጀንዳዎች በትክክል ውይይት ተደርጎ መግባባት የሚደረስበት ከሆነ የትጥቅ ትግሉን ማቆም ይቻላል ይላሉ መስፍን። አክለውም ታጣቂ ቡድኑ ያቀረበው አጀንዳ በሕገ መንግስቱ ማዕቀፍ ውስጥ ሊጠየቁ የሚገባቸውን ጥያቄዎች የያዘ ነው ብለው፣ በታጣቂ ቡድኑ የቀረበውን አጀንዳ አሁን ከመግለጽ ተቆጥበዋል። ታጣቂ ቡድኑ በርካታ ታጣቂዎች ያሉት ነው ያሉት ፕሮፌሰር መስፍን አራያ በክልሉ ውስጥ የሚንቀሳቀሰው የፋኖ ቡድን አካል አይደለም ሲሉ ተናግረዋል። ለሀገራዊ ምክክር ኮሚሽኑ አጀንዳ አስገባ የተባለው ታጣቂ ቡድኑ በምክክር ኮሚሽኑ ስላመነ አጀንዳውን አስገብቷል ብለዋል። ከቢቢሲ የታጣቂ ቡድኑን ማንነት ተጠይቀው ፈቃደኛ ያልሆኑት መስፍን ምክንያታቸውን ማንነታቸውን መግለጽ የምንችለው ከእነርሱ ይሁንታን ስናገኝ ነው ብለዋል። ይህ የመስፍን አራያ ቅጥፈት ያገዛዙ ተልእኮ መሆኑ ግልጽ ነው የሚሉ አስተያየት ሰጪዎች በክልሉ ከቅማንት ታጣቂ ጥያቄዎችና ከኦነግ ሸኔ ሰራዊት ውጭ ያለ የታጠቀ ኃይል የለም። ሆኖም የብልጽግናው አገዛዝ በነሽ መልስ አብዲሳ በኩል በአጣዬና አካባቢው ያሰማራውን የኦነግ ሸኔ ጦር የኦሮሞ ተወላጆች በሚል ሲክድ መቆየቱ ይታወሳል። ሆኖም አሁን ላይ በአማራ ክልል የአማራን ጥያቄ ይዞ የሚንቀሳቀሰው ኃይል ፋኖ ብቻ መሆኑ የሚታወቅ ሲሆን፣ ብልጽግና ያሰማራቸው በርካታ ዘራፊ ቡድኖች ታጥቀው እንደሚንቀሳቀሱ ይታወቃል። በመሆኑም ብልጽግና ራሱ ካሰማራቸው ታጣቂዎች ጋር አሊያም በነሽ መልስ ከተቋቋመው የሸኔ ቡድን ጋር እንዲሁም ከቅማንት ታጣቂዎች ጋር ተነጋግሮ የአማራን ጥያቄ ከያዙ ታጣቂዎች ጋር መክሬያለሁ ሲል መሆኑ ሀቅ ነው። ሆኖም ፋኖ በማንኛውም መንገድ ከብልጽግና ጋር ቁጭ ብሎ መማከር የሚሆን መደራደር አይቻልም የሚል አቋም ይዘዋል። አልሸባብ የሶማሊያን ቁልፍ ከተማን መቆጣጠሩ ተገለጸ። የሶማሊያው እስላማዊ ታጣቂ ቡድን አልሸባብ ቁልፍ አካባቢዎችን ለመቆጣጠር የሚያደርጉትን ጥረት ተከትሎ በተደረገ ውጊያ አሜሪካና ሶማሊያ በታጣቂ ቡድኑ ላይ የአየር ድብደባ መፈጸማቸውን የሶማሊያ መንግስት ገልጸዋል። ከዋና ከተማይቱ ሞቃዲሾ በስተሰሜን በምትገኘው አዳን የአባል ላይ በሚገባ የተቀናጀ የአየር ጥቃት የተፈጸመው አልሸባብ ከተማይቱን ከተቆጣጠረ ከሰዓታት በኋላ ነው። አልሸባብ ከተማይቱን ሲቆጣጠር ለወ ወታደራዊ ዘመቻ ቁልፍ ማስጀመሪያ ለማድረግ ማቀዱ ተነግሮ ነበር። የሶማሊያ ማስታወቂያ ሚኒስቴር መስሪያ ቤት በኤክስ ገጹ ላይ ባወጣው መግለጫ በአየር ጥቃቱ ከተገደሉት አስራ ሁለት ታጣቂዎች መካከል የእስላማዊ ታጣቂ ቡድን አልሸባብ ከፍተኛ ተዋጊዎች እንደሚገኙበት ተናግረዋል። አልሸባብ ባለፈው ወር በፕሬዚዳንት ሐሰን ሼክ ሙሐመድ አጃቢ መኪኖች ላይ ያነጣጠረ ጥቃት መፈጸሙ ይታወሳል። የታጣቂ ቡድኑ በተደጋጋሚ የፈጸማቸውን ጥቃቶች የሚከታተሉ በሶማሊያ የእስላማዊ ታጣቂ ቡድኖች እንቅስቃሴ ዳግም ሊያንሰራራ ይችላል የሚል እምነታቸውን ገልጸዋል። በደቡብና መካከለኛው ሶማሊያ ሰፊ አካባቢዎችን የሚቆጣጠረው አልሸባብ ከመንግስት ጋር ለሀያ ዓመታት ያህል ሲዋጋ ቆይተዋል። ታጣቂ ቡድኑ የሶማሊያ ፌዴራል መንግስትን በኃይል በማስወገድ እስላማዊ መንግስት ለመመስረት ይፈልጋል። በአፍሪካ ህብረት የሚመራው የሰላም አስከባሪ ኃይል እንደ አውሮፓውያኑ አቆጣጠር በ2022ና 2023 ታጣቂ ቡድኑ እንዲያፈገፍግና ከማጥቃት ይልቅ መከላከል ላይ እንዲያተኩር አድርጎ ነበር። ቡድኑ በርካታ ተከታታይ ወታደራዊ ጥቃቶች ቢፈጸምበትም አሁንም በሶማሊያ ትልቅ ስጋት ሆኖ ቀጥሏል። የሶማሊያ መንግስት ቡድኑ ተዳክሟል ሲል ያስተባብላል። ረቡዕ ረፋድ ላይ የሶማሊያ መከላከያና የአሜሪካ አፍሪካ ኮማንድ አፍሪኮም የፈጸሙት የአየር ድብደባ በታጣቂዎች የሚፈጠረውን ስጋት ለማስወገድ ያለመ መሆኑን የማስታወቂያ ሚኒስትር አስታውቋል። ዩክሬን ከአሜሪካ ጋር የማዕድን መግባቢያ ስምምነት ተፈራረመች። የዩክሬን መንግስት ከአሜሪካ ጋር የማዕድን መግባቢያ ስምምነት መፈራረሙን አስታውቋል። የኢኮኖሚ ሚኒስትሯ ዩሊያ ስፍሪደንኮ የፍላጎት ማሳያ ስምምነት ላይ በመድረሱ ለኢኮኖሚ ሽርክና ስምምነት መንገድ ጠርጓል ብለዋል። የመጨረሻው ስምምነት ለዩክሬን መልሶ ግንባታ የኢንቨስትመንት ፈንድን እንደሚያካትትም ገልጸዋል። የአሜሪካ ባለስልጣናት ስምምነቱ በሚቀጥለው ሳምንት መገባደጃ ላይ ሊጠናቀቅ እንደሚችል ያላቸውን ተስፋ ገልጸዋል። ዶናልድ ትራምፕ በየካቲት ወር በዋይት ሀውስ ከዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ጋር በጋዜጠኞች ፊት የገቡት ውዝግብ ድርድሩን ለጊዜው ገቶት ቆይተዋል። ስቭሪ ደንኮ የመግባቢያ ስምምነት መደረሱን በኤክስ ገጻቸው ላይ ቢያሳውቁም ተጨማሪ ዝርዝር ጉዳዮችን ይፋ አላደረጉም። ስምምነቱ አሜሪካ የዩክሬን ወሳኝ ማዕድናት እንዲሁም ነዳጅና ጋዝ ማግኘት የሚያስችላት አንድ እርምጃ ነው ተብሏል። ለዩክሬን መልሶ ግንባታ የኢንቨስትመንት ፈንድ እንደሚቋቋምና በኬቭና በዋሽንግተን በእኩል ሁኔታ እንደሚተዳደር ቀደም ሲል የወጡ ዘገባዎች አመልክተዋል። ፕሬዚዳንት ቮሎዲሚር ዘለንስኪ ከሩሲያ ጋር የተኩስ አቁም ስምምነት ሲደረስ አገራቸው ከአሜሪካን የደህንነት ዋስትና እንድታገኝ ስምምነቱን ለመጠቀም ተስፋ አድርገው ነበር። ሆኖም በየካቲት ወር በዘለንስኪና ትራምፕ መካከል በዋይት ሀውስ በይፋ በገቡበት ውዝግብ ምክንያት እቅዱ ውድቅ ተደርጓል።